ሰላም ቲክቶክ እንዴ ናችሁ? አንድ ተማሪያችን እቃ ፈልገው ነበረ እቃ ገዝተን ልከንለታል። እስኪ እንደዚህ አይነት የምትፈልጉ ካላችሁ እዚው ፍላገር ምናምን ላላችሁ ልጆች እንልካለን። ማስተያየት ዋጋ ማለት ነው። እስኪ ወደ ልጁ ቪዲዮ ነው እንጂ ይሄ እቃ እንግዲህ የምታወጥ ወንድማችን መምህራችን ናይቴክ ትናንትና ከአዲስ አበባ 140 ኪሎ ሜትር በምትገኘው እንሳሮ ለሚከተማ የላከልኝ እቃ ነው ኦኬ፣ እያንዳንዱን እቃ ሲፈትቼ ያሳያችኋለሁ። ምንም እንደተላከልኝ አብረን እናያለን። እስኪ ያው እንደምታዩት እቃው ልክ የተላከው እቃ ይሄ ነው። እኔም እንግዲህ ያው እቃዎችን ያሳያችኋለሁ። እንግዲህ ሳከር በሚገባ ያው ሳከር እንግዲህ ሁለት ፍሬ ነው ያልኩት። ወደ ውስጥ ያዋለው እስኪ ይሄ ዲሲ ፓወር ሰፕላይ ነው ያው እንዲሲ ፓወር ሳፕላይ ነው። ምናልባት እያከፋተን እናዋለን። እስኪ እንደምታዋት ነው ያው ዲጂታል ነው። ዲሲ ፓወር ሳፕላይ ነው ያው እንደምታዩት ይሄም አንድ ፍሬዝ ይየው ነበረ። ያው ይሄም በሚገባ እንትን ብሎልኛል የእስከ እንትኑ ጭምር

ሶስት ፎርስ አፕላይ ማን ነው? ሶስት ቦርድ ብየዋለሁ፣ ፕላስቲክ ቦርድ ብየዋለሁ። ያው የሚገባ ባለ 32 ባለ 24 ባለ 32 እና ባለ 43። ያው አዲስ ጎልኛል ማለት ነው። ያው ኮስቲም እንግዲህ እያየኋችሁ፣ ያው ያዘዝኩትን እቃ እያስተዋወስኩ ስለሆነ እንግዲህ፣ እቺ ቲዩዘር ነች። ኦሪጂናል ብየዋለሁ። እቺንም ያው የሚገባ ወልኛል። ቲዩዘር ናት። ይሄ ደግሞ

ሲሱንም እናየዋለን ማለት ነው። በስማ ደስ ይላል፣ ባለ ሻንጣ ነው። በስማ በእውነት እንደምታውቁ ነው። በጣም በሚገርም ሁኔታ ባለ ሻንጣ ናትና፣ ያው እንደምታውቁት ዲጂታል ናት። በጣም ደስ ትላለች። በእውነት ባለ ቦርሳ ናት፣ ያው እስከ ኬብላ ጭምር ይሄም አንድ ፍሬ ይችላል መንገዴ ሶሎ እንደውም እኛ እንኳን ቻላክ ነበር። እሱ ነው እቺ ግዛት ምናምን አሪፍ ናት ብሎ የላከልኝ። እስቲ እንግዲህ ላቋም አዲስ ነኝ። ያው ተከፍታለች። ራስ ማያጫት በጣም ስገር ብዙ ዕቃ ያዘች ናት። መፍቻ በየአይነቱ ይዛለች። ካለንቺ ይዛለች። ፌንሳም ይዛለች። ያው ካቻ ቢትሮችን ሁሉ ይዛለች። ሜትርም ጭምር አላት። የምትገርም ናት። ለሚያዝም በጣም የምትመች ናት። እንደምታዋት ናት። እችም አንድ ፍሬ ብየው አዞልኛል ማለት ነው። ሳከር ሁለት ሁለት ፍሬ ነበር። ያው ኦሪጅናል ሳከር ነው ያረጋልኝ። ያው ሁለት ፍሬ እንደምታወት ነው ልኮልኛል። ይሄ ደግሞ ግሉገን ነው። እንደምታወት ግሉገን ልኮልኛል ማለት ነው። ይሄንንም አዝየው ነበረ። የንሳም አንድ ፍሬ ብየው ነበረ። ያው ልኮልኛል። መፍቻም በትልቁ አንድ ፍሬ ብሎ ልኮልኛል ማለት ነው። እቃዎችን እያሳየኋችሁ ነው እንግዲህ እ ደግሞ እስቲ ደግሞ እንትናት ባክላይት ቴስተር ናት። በጣም ትገርምናት። ይኸው እንኳንም አድርሶልኛል ማለት ነው። ይኸው በሚገባ እቃዎችን በደንብ አድርጎ ያዘዝኩትን በደንብ አድርጎ ልኮልኛል። ይኸው እንደምታዩት ነው። እቺ ባክላይት ቴስተር ናት። በጣም ትገርምናት። ሌላው ደግሞ ምንድነው ባክላይት ድራይቨር ያው አምስት ትፍሬ ብየው ነበረ። እስኪ አንድ ሁለት 3 4 5 ያው አምስት ትፍሬ ባክላይት ድራይቨርም ያው ልኮልኛል ማለት ነው። ሌላው እንግዲህ እዚህ ጋውን የምታዋቸው እነዚህ ካፓሲተሮች 400 ቮልት፣ 400 ቮልት፣ 160 ቮልት፣ 50 ቮልት፣ 35 ቮልት እንደዚሁም 25 10 ቮልት የተለያየ ካፓሲተርም እና አኪዎችን ጭምር አዝዤዋለሁ። ይህን እንግዲህ ው እንደምታውቁት ነው። ቲዲኤ 2498 2499 እነሱንም ጭምር አዝዤዋለሁ። ው እንደምታውቁት ነው እንግዲህ እንልካቸዋለን። እነሱንም እንግዲህ በዚህ አጋጣሚ ወንድማችን በጣም አመስገን እፈልጋለሁ። እንደምታውቁት ነው። ሌላው ምንድን ነው ይሄ የሪሲቨር የሪሲቨር እንትን ነው። ኮርሰርት ላይ ነው እንደምታውቁት። አምስት ፋይናፕ እስኪ ያው አምስት ፍሬ ነው ያልኩት በሚገባ አምስት ፍሬ አድርሶኛል ማለት ሁለት ሦስት አራት አምስት አምስት ፍሬ የሪሲቨር ፓወር ሰፕላይ አድርሶልኛል ማለት ነው በጣም እናመሰግናለን ሌላው ምንድነው አስራ ሁለት ቮልት ቻርጀር ይሄም አምስት ፍሬ ነው ያልኩት ያው እስኪ ላ ይሄም አምስት ፍሬ እንደምታዩት አምስት ፍሬ አድርሶልኛል ማለት ነው ልከውልኛል እናመሰግናለን ሌላው ምንድነው አንድ ቪዲዮ አንድ ግሉ ብየዋል እሷንም ይኸው ልኮልኛል። እንደምታውት አንድ ግሉ ልኮልኛል ማለት ነው። ሌላው ደግሞ አምፕሊፋየር ሶስት አምፕሊፋየር ነበር ያልኩት የወለጅ ፓስ ምናምን የምትሆን በጣም የምትገርም አምፕሊፋየር ነው ይብሎኛል። ያው እንደምታውት እኛ ታው ትጋር ምጪ በጣም የምትገርም እቃ ነች። እኛ ያው ሶስት ፍሬ ብየው ነበረ ልኮልኛል ማለት ነው። ከነገመዶች ምናምን ያው ልኮልኛል እናመሰግናለን ለማለት እወዳለሁ። ሌላው እንግዲህ ሊድ ብዬው ነበረ ሊድም ያው አንድ ሙሉዋን ሊድ ልኮልኛል። እንግዲህ ወንድማችን በዚህ አጋጣሚ በጣም ላመሰግንህ እፈልጋለሁ። እቃዎችን በአግባቡ እና በስርዓት ያልኩህን በሙሉ ገዝተህ በመላክ በጣም አመሰግናለሁ። ከምንም በላይ እግዚአብሔር ስጥህ እላለሁ። አመሰግናለሁ።